ከባህር ጠለል በታች 125 ሜትር ዝቅታ ላይ እንገኛለን፣ በኢትዮጵያ። ይህ ዝቅታ ቦታ በዓለም ካሉ ዝቅተኞች ቦታዎች መካከል ከሰባቱ አንዱ እንዲሆኑ ምክንያት የሆነ ነው። ይህም ዳሎል ነው። ዳሎል በአፋር ብሔራዊ ክልላዊ መንግስት ሲገኝ ከሰመራ 400 ኪሎ ሜትር ርቀት ላይ የሚገኝ የቀለማት ውብ ውህዶች የሚታዩበት፣ የተለያዩ ማዕድናትን ጨምሮ በጣም ደስ የሚል የቱሪስቶችን ቀልብ የሚስብ ቦታ ላይ ነው። አንዳንዶቹ እንደውም በምድር ውስጥ ሌላ ምድር ነው ብለውም ነው የሚገልጹት። ዳሎል በኢትዮጵያ ዝቅተኛው ቦታ የራስ ዳሽን ወይንም የራስ ደጀን ተራራ ተቃራኒ። እዚህ በርካታ ቱሪስቶች በየአመቱ ይመጣሉ። ከነሱ ጋር ዞር ዞር እያለን ቆይታ እናደርግ ይሆናል። ሃሎ አዋየው። ሃይ እንዴት ነሽ? ስምሽስ ማን ይባላል? ከየት ነው የመጣሽው? አና እባላለሁ ከፖላንድ ነው የመጣሁት የአፍሪካ አንዳንድ ሀገራት አይቻለሁ። ለኢትዮጵያ ግን አዲስ ነኝ። እዚህ ስደርስ ምድር ላይ ሳይሆን ሌላ ፕላኔት ላይ ያለሁ አይነት ነው የተሰማኝ። እንዲህ አይነት ዝቅተኛ ቦታ ላይ የሚገኝ አስደናቂ ስፍራ መመልከቴ እድለኛ ነኝ እንድል አስችሎኛል። አንድ ቀን ጓደኞቼን ከፖላንድ አምጥቼ ማሳየት እፈልጋለሁ። እንዴት ነህ? እኔ ቶማስ እባላለሁ። ከየት ነው የመጣኸው? ማንስ ትባላለህ? ያዕቆብ እባላለሁ። በእርግጥ ይህ የመጀመሪያ ጊዜ አይደለም፣ ከ16 ዓመታት በፊት መጥቼ ነበር። ብዙ ቦታዎችን የመጎብኘት እድል ነበረኝ። ይህ ቦታ ግን በዓለም ላይ ካሉ ቦታዎች ሁሉ ምርጡ ስፍራ ነው። የተለየ ነው አይደል? ይህንን ቦታ ከየትኛውም ስፍራ ጋር ልታወዳድረው አትችልም። እንዲህ ኬሚካሎች በተፈጥሮ የሚያምር ቀለማት ብር ፈጥረው የትም ልታይ አትችልም። ኢትዮጵያ ልቤ ውስጥ ናት። ባለፉት ዓመታት ትንሽ ችግሮች እንደነበሩ አይቻለሁ፣ ግን አሁን ይህ እየተቀረፈ በመምጣቱ በቀጣይ ሌሎች እንግዶችን ለማምጣት አስባለሁ። እንግዲህ ተመልካቾቻችን አሁንም ጉዞችን እንቀጥላለን። በጣም የሚገርም ቦታ ያለ ነው። አዋየው እንዴት ነህ? ይህንን ቦታ እንዴት አየከው? ይህንን ቦታ ወድጄዋለሁ። እጅግ ያምራል። በአንድ ቦታ ብዙ ቀለሞችን ትመለከታለህ። እዚህ የምታየው ነገር ሁሉ አስደናቂ ነው። አሁን ደግሞ ከክልሉ የቱሪዝም ባለሙያ ጋር አጠር ያለ ቆይታ እናደርጋለን። ስለ ዳሎል ዳሎል ላይ የተሰሩ ያሉ ነገሮች ካሉም ይነግረናል። ከእሱ ጋር ደግሞ የምናደርገውን ቆይታ እንድትከታተሉ ጋብዛችኋለሁ። ዞር ዞር እያለ ግን ይህንን የማይጠገቡበት ይህንን በቃ አይታችሁ የማይጨርሱት ድንቅ ስፍራን ዞር ዞር እያለን እንመለከታለን። እዚህ ያለው ማዕድን ነው። እዚህ ያለው ፖታሽ ነው። ይሄ ሌላ ቦታ ቢሆን ዳቦ ሊሆን የሚችል ይሄ ሌላ ቦታ ቢሆን በጣም በስንት ሰራዊት ሊጠበቅ የሚችል ቦታ ነው። እና በጣም የሚያስቀና ነው የሚያስቆጭም ነው። ስለዚህ ከቱሪዝም ባለሙያዎች ጋር ደግሞ አጠር ቦታ ቆይታ የምናደርገው ናት ከአፋር ቱሪዝም ቢሮ በነገራችን ላይ ይሄ ፖታሽ ወይም እነዚህ ሰልፈሮቹ ምናምን በጣም ያፍናሉ። ለዛ ነው ዳሎል ላይ ምንድን ነው የሚጎለው ነገር፣ ቱሪስት ዳሎል ላይ ወይም ሀሌ ላይ ወይም አንዳንድ ቦታዎች ላይ የሚቆየት እንትናቸው ሶስት ቀን ነው። ከዚህ በላይ ኢንፍራስትራክቸር ስራዎች ሁሉ ወይም ማረፊያዎቹ ቢሰሩ አንድ ቱሪስት በትንሹ ከስድስት ቀን ወይም ከሰባት ቀን በላይ የሚቆይበት ቆይታዎች ይፈጠራሉ። በነገራችን ላይ ገና አሁን ጠዋት ሁለት ተኩል አካባቢ ነው፣ ነገር ግን ፀሐዩ በጣም በርትቷል። በጠዋት ነው ተነስታችሁ እዚህ አካባቢ መምጣትና መጎብኘት የምትችሉት። በአጠቃላይ እዚህ በዳሎል የነበረው ቆይታ በጣም የሚያምር በጣም ደስ የሚል ብዙ ሰው መጥቶ መጎብኘት ያለበት ሀገሩን ምን ትመስላለች የሚለውን ደግሞ ቆም ብሎ እንዲያስብ የሚያደርገው ለሌሎቹ ጓደኞችም እንዲነግሩ የሚያስችለው እድልን ይመቻችለታል ብዬ አስባለሁ። ስለዚህ መታችሁ ጎብኙ፣ ለጓደኞቻችሁ ነገሩ፣ ለወዳጅ ለዘመዶቻቸውም አጋሯቸው። ይህን ይመስላል።